ሰላም ሰላም፣ ውድ የሰሚዘ ዘሚካኤል ኢትዮጵያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተመልካቾቻችን፣ በባለፉ ፕሮግራማችን ስለ ቤተክርስቲያን ክፍሎች ተመልክተን ነበር። ስለ ቅኔ ማህሌት፣ ስለ ቅድስት፣ እንዲሁም ደግሞ ስለ ቅድስተ ቅዱሳን ተመልክተን ነበር። እንዲሁም ደግሞ በቤተክርስቲያን ዙሪያ ሊሰሩ ስለሚገቡ ቤቶችም ተመልክተን እንዲሁም አምስት መሆናቸውንና ከአምስቱ ደግሞ ቤቴሌምንና ግብር ቤትን ተመልክተን ነበረ። በዛሬ ላይ ደግሞ ከዛ የቀጠለውን እንመለከታለን። ሶስተኛው ክፍል ደጅ ሰላም ወይ ሆይተ ሰላም፣ አንቀጸ ሰላም ተብሎ ይጠራል። ኢየሩሳሌም ማለት ሀገር ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች ቤተክርስቲያን ናት። ንጉሰ ሰላም ክርስቶስ የሚገኝባት ሰላሜ አህድ ግለክም ወሰላማዊ ውበክም ሲል የተናገረላቸው ቅዱሳን ሐዋርያትና ተከታዮቻቸው በጸጋ በረድት የሚገኙባት ናትና ኢየሩሳሌም ትባላለች። ስለዚህም ይቺ ደጀ ሰላም ወደ ቤተ ክርስቲያን ከመግባታችን በፊት የምናገኛት እጅ ነስተን የምንሳለምባት ወይም የምንገባባት ናት። አሰራሯም ከቅጽረ ቤተ ክርስቲያን ጋር ተያይዞ በአምሳለ ቤተ ንጉሥ ወይም እንደ ሰቀላ ዳስ ሆኖ ይሰራል። አገልግሎቱም ሰው ሲሞት የሙታን በድን ያርፍበትና ጸሎተ ፍታት ይደርስበታል። የታመመ ሰው ስጋውን ደሙን ይቀበልበታል። ወደ ቤተ ክርስቲያን መግባት የማይቻለ ሰው ቢኖር ለቤተ ክርስቲያን አርባ ክንድ ርቆ ከደጀ ሰላም ሆኖ እጅ ነስቶ መባ ቢኖረው ከደጀ ሰላሙ ላይ አስቀምጦ ይመለሳል። ሌላው የተጣላ ሰው ቢኖር ይህን አልፎ ወደ ቤተክርስቲያን ከመግባቱ በፊት የበደለውን ይቅርታ ብሎ የተበደለውን ይቅርታ ጠይቆ የሚገባበት ነው። ስለዚህም ጌታ ሲናገር መባህን በመሰዊያው በምታቀርብበት ጊዜ በዚያ ሳለ የተጣላ ወንድም እንዳለ ብታስብ መባህን ከዚያ በመሰዊያው ፊት ትተህ ሂድና አስቀድመ ከወንድም ጋር ታረቅ፣ ከዚህም በኋላ ተመልሰ መባህን አከብ ብሏል። እንዲሁም አባቶች ከሳው ውስጥ ከደጀ ሰላም ላይ ተቀምጠው ለቤተ እግዚአብሔር የሚገባውን መባ የሚቀበሉበታል። ስጋው ደሙን ለመቀበል የሚመጡ ምዕመናን እየጠየቁ ያስገቡበት ነበረ። ከሳው ውስጥ በደጅ ተቀምጠው የሚመጡ የሚገቡ ምዕመናን መጠየቅ ግን ከብሉይ ኪዳን ጋር የተያያዘ ትውፊት አለው። በብሉይ ኪዳን በደጅ ተቀምጦ ፍርድ መስጠት፣ ማስታረቅ፣ ሃይማኖታዊና ሀገራዊ ጉዳዮችን ማከናወን የተለመደ ነበርና ምሳሌነቱም የገነት አምሳል ነው። ከክርስቶስ ጀምሮ እስከ መጽተ ክርስቶስ ዳግማይ ያሉ ጻድቃን መቆያቸው ገነት ናት። ከዚህም በአንድነት ወደ መንግስተ ሰማያት ይገባሉ። ቅጽረ ቤተ ክርስቲያን የሚሰራው ለቤተ ክርስቲያኑ አርባ ክንድ ዕድቆ ነውና ደጅ ሰላምም የሚሰራው ካልተቸገረ ቦታው የማይመች ካልሆነ በስተቀን በስተምዕራብ በኩል ነው። ይህም በብሉይ ኪዳን ከነበሩ ሰዎች ለመለየት ነው። በብሉይ ኪዳን የነበሩ ሰዎች ከምስራቅ ወደ ምዕራብ ይገቡ ነበረ ርደተ ገሃነም አለብን ሲሉ ነው። ይህም በመኳንንተ ጽልመት፣ በአጋንንት ስልጣን ስር የሚኖሩ መሆናቸውን ያስረዳል። እኛ ግን ርደተ ገሃነም የለብንም ስንል ከዲያብሎስ ባርነት ነፃ መሆናችንን ከጨለማ ወደ ብርሃን መውጣታችንን ስናስረዳ ከምዕራብ ወደ ምስራቅ እንገባለን። በዚህም ምዕራብ ጨለማ፣ ማኅደረ ዲያብሎስ፣ ምስራቅ ብርሃን፣ ማኅደረ እግዚአብሔር መሆኑን እንመሰክራለን። አራተኛው ቤት ቤተ መዛግብት ወይም ደግሞ ግምጃ ቤት ይባላል። ነገሥታት ውድ ውድ የሆኑ እቃዎችን የሚያስቀምጡበት ቤተ መዛግብት እንደነበራቸው፣ ቤተ ክርስቲያንም መገልገያ ነዋያቷን የምታስቀምጥበት እቃ ቤት አላት። በብሉይ በደብተራ ኦሪትም በቤተ መቅደስም የቤተ እግዚአብሔር መገልገያ የሆኑ ንዋያት የሚቀመጡበት ግምጃ ቤት ነበረ። ነቢዩ ሕዝቅኤልም አምስት ግምጃ ቤቶችን እንዳየ ይናገራል። ዛሬም በአማናዊቷ ቤተ ክርስቲያን ዙሪያ ከሚሰሩት ቤቶች አንዱ ይህ ዕቃ ቤት ነው። አሰራሩ ከቅጥረ ቤተ ክርስቲያኑ ውስጥ ሆኖ አቅጣጫው በየትኛውም በኩል ሊሆን ይችላል። አንዳንድ የገጠር አብያተ ክርስቲያናት ላይ ግን በስተ ውጭ ሆኖ ይሰራል። አገልግሎቱም ልዩ ልዩ ነው። ንዋያተ ቅዱሳት፣ የካህናት አልባሳት ለቤተ ክርስቲያን መገልገያ የሚሆኑ ጧፍ፣ ወይራ ዘይት፣ ሻማ፣ ዕጣን፣ ሌሎችም ይቀመጡበታል። የሚቀደስባቸው አልባሳት በቤተ ክርስቲያኑ አገልጋይ ገበዝ ቤት ይቀመጡ ወይም መጻሕፍቶቿ ባሉበት በዕቃ ቤቱ ይቀመጡ ከእርሳ ውጭ አይቀመጡ እንዲል ፍትሐ መንፈሳዊ አንቀጽ 12 ከቁጥር 480 ላይ አምስተኛው የክርስትና ቤት ነው። ይህ ደግሞ በኦሪቱ ወንድ በተወለደ በአርባ ቀን ሴት በተወለደች በሰማንያ ቀኗ እጉላ ርግብ እጉላ ርግብ ወይም ደግሞ የእርግብ ልጅ ዘውግ ማይለቅ ይዘው ወደ ቤተ እግዚአብሔር እንደሚገቡ ዛሬም የክርስቲያን ልጆች በተወለዱ አርባና በሰማንያ ቀናቸው ሀብተወልድና ስመ ክርስትና ያገኙ ዘንድ ወላጆቻቸው ወደ ቤተ ክርስቲያን ያመጧቸዋል። የሚፈጸመው ስልጣን በተሰጣቸው የቤተ ክርስቲያን ካህናት እጅ በመሆኑ ስርዓተ ክህነት ክርስትናው የሚፈጸመበት ቤት ለብቻ ይሰራል። ይህም የክርስትና ቤት ይባላል። እንግዲህ እነዚህ አምስቱ ቤተ ክርስቲያን ሲሰራ የግድ ሊሰሩ የሚገባቸው ሲሆኑ፣ ከዚህ ውጭ ግን እንደ ቤተ ክርስቲያን አቅም የሰበካ ጉባኤ ቤት፣ የሰንበት ትምህርት ቤት፣ የዕደ ጥበብ ወይም ጥበብ እድ ቤት እንግዲህ የእንግዳ መቀበያ ማረፊያ ቤት የአብነት ትምህርት ቤት ሊሰራ ይችላል። በስድስተኛ የምንመለከተው ቅጽረ ቤተ ክርስቲያን ነው። ቅጽረ ቤተ ክርስቲያን ማለት አጥር ማለት ነው። ይህም የሚሰራ በቤተ ክርስቲያን ዙሪያ ሲሆን ከህንፃ ቤተ ክርስቲያኑ በአራቱ ማዕዘን አርባ ክንድ መራቅ አለበት። የዚህም መግቢያ በር ያለው ነውና እና ይህ እንዲጠበቅ የህጉ መጽሐፍ ያዛል። ምዕመናን ያልሆኑ ሰዎች ወይም ስጋውን ደሙን መቀበል የተወገዙ ከመካባ የተወገዙ ምዕመናን ወደ እርሷ እንዳይገቡ የቤተክርስቲያን በሮች ይጠብቋቸዋል። በዚህም በውስጥም በዙሪያም ስጋዊ የሆኑ ነገሮች መፈጸም፣ ገበያ ማቆምና መሸጥ መለወጥ የተከለከለ ነው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና ተብሎ እንደተጻፈ ከዚህ አልፎ ግን በቤተክርስቲያኑ ሲደረግ ከሚገባ ውጪ የማይገባ ስራ ሲሰራ ቢገኙ ይህ ስሜ የተጠራበት በዓይናችሁ የሌቦች ዋሻ ነው እነሆ እኔ አይቻለሁ ይላል እግዚአብሔር ሰለስቱ ምዕትም ለሻጮችና ለለዋጮች በቤተ ክርስቲያን ውስጥ መገበያየት አይገባቸውም ብለዋል ፍትሐ መንፈሳዊ አንቀጽ አንድ ከቁጥር 14 ላይ ስለዚህ መሸጥ መለወጥ ካለ ዘንድ ውሸት ቅጥፈት ቅሚያና ሌብነት አይጠፋም። እንዲሁም የተቀማውን የተሰረቀውን እያመጡ ይሸጡበታልና የእነዚህ ሁሉ ደግሞ መነሻቸው፣ መሪያቸው፣ ፊታውራሪያቸው ገንዘብን መውደድ ነውና ብርን የሚወድ ሰው ብርን አይጠግብም፣ እህልንም እንዲሁ ነው። እንዲሁም ገንዘብን መውደድ የክፋት ሁሉ ስር ነውና ተብሎ እንደተጻፈ ከዚህ በላይ ልብ ልን ነው የሚገባው አብይ ጉዳይ ኃጢአት የሚሆነው ገንዘብን መያዝና ለበጎ ነገር መጠቀም ሳይሆን ገንዘብን መውደድ ነው። ስለዚህ ከገንዘብ ጋር የተያያዘ ነገር በቤተ ክርስቲያን መከልከሉ ቤተ ክርስቲያን የጾም የጸሎት የስግደት የፍቅር የአምልኮተ እግዚአብሔር መፈጸሚያ ቤት ናት እንጂ የነገር የዘገር ቤት አይደለችምና። ስለዚህ ነው ጌታን በቤተ መቅደስ ውስጥና ውጭ ሲሸጡ ሲለውጡ ያገኛቸውን ሰዎች አይዟችሁ በእርቱ መልካም አደረጋችሁ ብሎ አላለፋችሁ ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አባረረ የገንዘብ ለዋጮችንም መደርደሪያ የርግብ ሻጮችንም ወንበር ገለበጠ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል እናንተ ግን የሌባና የቀማኞች ዋሻ አደረጋችሁት አላቸው እንጂ እናም ከመገስስ አልፎ የኃይል እርምጃን ተጠቀመ እንጂ እንዲሁ አላለፈውም። የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ላይ እንዲሁም የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ላይ እንደምንመለከት ይህም የሚያሳየው ቤተ መቅደስ ውስጥ በቤተ መቅደስ መሽ ምን ያህል ከባድ መዋቂያት መሆኑን ያሳያል። እንደ ዝክር፣ ሰንበቴ፣ ማሄበ ጸሪቃ መበለትን የመሳሰሉ መልካም ተግባራት የሚከናወንበት ቦታ ግን በቤተ ክርስቲያን ራሱን የቻለ ቦታ አላቸው። በክስራ ቤተ ክርስቲያን ውስጥ ምግብ መመገብ እንደማይገባ ሰለስቱ ምዕት በቤተ እግዚአብሔር ውስጥና በተቀደሱ ቦታ ታቦቶች አጠገብ ግብዣ ለማድረግ መጣር መጥራት አይገባም። የእግዚአብሔር ቤተ ክርስቲያን አታቃሉ። አንዱ የተራበ ሌላውም የሰከረ ሲሆን ቤተ ክርስቲያን ውስጥ ሁላታችሁና በመጠጣታችሁ ከመብልና ከመጠጥ ወገን ምንም የሌላቸውን አታሳፍሯቸው ብሏል። ዛሬ ግን በተግባር በቤተክርስቲያን እንደሚታየው በተለይ በበዓላት ቀኖች በዓላትን እንደ ምክንያት በመጠቀም በቤተክርስቲያን የሚፈጸመው ነገር ክርስቲያን ነው ወይስ የገበያ ቦታ ብሎ እስከ መጠየቅ ያደርሳል። ይልቁንም አባቶቻችን እግር እያጠቡ የደከመውን እያሳረፉ የተራቦን ያለምንም ገንዘብ በነፃ የመገቡባቸው የነበሩ በአመት አንድ ጊዜ ብዙ ሰው ለጉብኝትም፣ ለመሳለምም ከየአቅጣጫው የሚጎርፍበት ታላላቅ ገዳማትና አድባራት ላይ ሳይቀር የሚፈጸሙ የንግድ ስራ ቆሞ ቆም ብሎ ለሚያስብ ሰው ከየት ወዴት እየሄድን ነው ብሎ እንዲጠይቅ ያደርጓል። ይህም ተግባር ከቤተ ክርስቲያን ስርዓት አንጻር ሲያዩት የማይገባ ከመሆኑም በላይ ታስቦበት እንደ አንድ የቤተ ክርስቲያን ጉዳይ ትኩረት ተሰቶት መፍትሄ የማይበጅለትና እልባት የማይሰተው ከሆነ ቤተክርስቲያንን ዋጋ ሊያስከፍላት ይችላል። ይህ ማለት እንደ ሐሰተኛ ባህታዊ ነቢይ እንዲህ ይሆናል እያሉ ሽብር ለመፍጠር፣ ፍርሃት ለመንዛትና ለማስደንገጽ ሳይሆን ዘወትር የሚታይ ገሃድ የወጣ ሀቅ በመሆኑ ነው። አለዚያ ግን በውጭ እንደምንሰማው ቤተ ክርስቲያን አምልኮታቸውን ወደ ዘፈንና ጭፈራ ቤት እንደቀየሩ ምዕራባውያን እንዳንሆን መተንከል ይገባናል። ምክንያቱም የዘፈን ዳርዳሩ እስክስ ምን እንደሚባለው ዛሬ በቤተ ክርስቲያን ዙሪያ በበዓላት ቀን የሚታየው የሚሰማው መዝሙር የመሰለ ዘፈን የሚያስደነግጥ በመሆኑ ነው። በዚያውም ላይ ቤተ ክርስቲያን ብቻ ልታመርታቸውና ልትጠቀምባቸው የሚገቡ ብዙ መገልገያዎች በባዕዳን እጅ ተይዘው መታየቱ ወደፊት ለሚመጣው ጊዜ ቤተ ክርስቲያን የእነዚህን ሰዎች ፈቃድ ፈጻሚ ሊያደርጋት የሚችል ነገር እንዳይመጣ ያስፈራል። የጌታችን የእመቤታችን የመላእክት የቅዱሳን ስዕላት ምንም ስዕሉም የአባቶቻችን ፈለግ ያልተከተለ የነጮች ተጽዕኖ ያረፈበትና የተንጸባረቀበት ከውጭ የመጣ ቢሆንም እነዚህን ለመሸጥ በሚል ፈሊጥ በየሜዳው ወድቀው ማየትም የተለመደ የዘወትር ጉዳያችን ሆኗል። እንግዲህ በእውነቱ ለቤተ ክርስቲያን እንቆማለው የሚል ሁሉ ይህንን ጉዳይ ሊያስተውለውና ሊያስብበት ይገባል። የሰኒ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።